አርዕስተ ዜና የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ጨረታ በዛሬ ዕለት ያካሂዳል። በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የባንኩን የገንዘብ ፖሊሲ ዓላማ ለማሳካት ይጠቅማል በሚል እንደሚካሄድ ተገልጿል። እንነግራችኋለን። የኢትዮጵያ መንገዶች አስተዳደር ከመንገድ ተደራሽነትና ጥራት አኳያ፣ አሁንም ውስንነቶች አሉበት ተባለ። በዘርፉ ላይ የሚታዩትን ችግሮች ለመቅረፍ ጥናትና ምርምሮችን ማድረጉን እንዲሁም የተበላሸ የአስፓልት መንገዶችን መልሶ ጥቅም ላይ እንዲውሉ መደረጉን ቋሚ ኮሚቴው በጥንካሬ ካነሳቸው ውስጥ ተጠቃሽ ናቸው። ተጨማሪ አለን በዓሉን ምክንያት በማድረግ ያልተገባ የዋጋ ጭማሪና ሰው ሰራሽ የምርት እጥረት የሚፈጥሩ ነጋዴዎች ላይ የንግድ ፈቃድ እስከ መሰረዝ የሚደርስ እርምጃ እንደሚወሰድባቸው የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። በዝርዝር ይዘነዋል።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 በአሜሪካና ቻይና መካከል በተካረረው የታሪፍ ጦርነት ሳቢያ የዓለም አቀፍ የንግድ መጠን ሊያሽቆለቁል ይችላል ሲል የዓለም ንግድ ድርጅት አስጠንቅቋል። የንግድ መጠን ማሽቆልቆል በተለይም በሰሜን አሜሪካ ጎልቶ የሚታይ ይሆናል ተብሏል። ተጨማሪ አለን። የካሊፎርኒያው ግዛት አስተዳዳሪ የፕሬዝዳንት ዶናልድ ትራምፕን ታሪፍ በመቃወም ክስ መመስረታቸውን ይፋ አድርገዋል። ዶናልድ ትራምፕ ምን ምላሽ ሰጡ የሚለውንና ሌሎች ጉዳዮችን በዛሬው ዜናችን እንዳስሳለን። ከዜናዎቹ ጋር ደምሰው ሽፈራው ነኝ፣ አብራችሁን ቆዩ። የጸሎተ ሐሙስ በዓል እየተከበረ ይገኛል። የጸሎተ ሐሙስ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለያዩ ሃይማኖታዊ ሥነ ሥርዓቶች እየተከበረ ይገኛል። ኢየሱስ ክርስቶስ ሕጽበተ እግር ያደረገበት የጸሎተ ሐሙስ በዓል ዛሬ በቅድስት ሥላሴ ቤተ ክርስቲያን ብፁዕ ወቅዱስ አቡነ ማትያስ በተገኙበት በተለያዩ ሃይማኖታዊ ሥነ ሥርዓት እየተከበረ ይገኛል። አቡነ ማትያስ የጳጳሳቱን እግር፣ ጳጳሳቱ የቆሞሳቱን፣ እንዲሁም ካህናቱ ደግሞ የምዕመናኑን እግር በማጠብ ሃይማኖታዊ ሥርዓቱ ተፈጽሟል። ጸሎተ ሐሙስ የኢየሱስ ክርስቶስ ትህትናና ታዛዥነት የተገለጠበት እንደሆነም በእምነቱ ተከታዮች ይታመናል። የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ ሊካሄድ ነው። የኢትዮጵያ ብሔራዊ ባንክ የ70 ሚሊዮን ዶላር የውጭ ምንዛሬ ጨረታ በዛሬው ዕለት እንደሚያካሂድ አስታውቋል። ባንኩ ከዚህ ቀደም በየሁለት ሳምንቱ የውጭ ምንዛሬ ጨረታ ሽያጭ እንደሚያደርግ መግለጹ የሚታወስ ነው። ባንኩ በዛሬው ጨረታ ሰባ ሚሊዮን የአሜሪካን ዶላር ለጨረታ እንደሚያቀርብና ፍላጎት ያላቸው ባንኮች እንዲሳተፉ ጥሪ አቅርቧል። በየሁለት ሳምንቱ በመደበኛነት የሚካሄደው የውጭ ምንዛሬ ሽያጭ ጨረታ በማዕከላዊ ባንክ እየተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የባንኩን የገንዘብ ፖሊሲ ዓላማ ለማሳካት የሚረዳ እንደሆነ ትላንት ማምሻውን ባንኩ ባወጣው መግለጫ ላይ ጠቁሟል። በመንገድ ግንባታ ላይ የጥራት ችግሮች አሉ ተባለ። የኢትዮጵያ መንገዶች አስተዳደር ከመንገድ ተደራሽነትና ጥራት አኳያ አሁንም ውስንነቶች እንዳሉበት ተነግሯል። በሕዝብ ተወካዮች ምክር ቤት የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የአስተዳደሩን ማሰልጠኛ ማዕከል ጎብኝቷል። በዚህም በዘርፉ ላይ የሚታዩትን ችግሮች ለመቅረፍ ጥናትና ምርምሮችን ማድረጉን እንዲሁም የተበላሸ የአስፋልት መንገዶችን መልሶ ጥቅም ላይ እንዲውሉ መደረጉን ቋሚ ኮሚቴው በጥንካሬ ካነሳቸው ውስጥ ተጠቃሽ ናቸው። በሌላ በኩል ተቋሙ በመንገድ ስራ ረጅም ዓመታትን ቢያስቆጥርም በመንገድ ተደራሽነትና ጥራት አኳያ፣ አሁንም ውስንነቶች እንደሚታዩበት ቋሚ ኮሚቴው መገምገሙን አስታውቋል። አስተዳደሩ ከሚያከናውናቸው የጥናትና ምርምርና የስልጠና ስራዎች ባሻገር ከ163 በላይ ፕሮጀክቶችን እየተገበረ እንደሚገኝ የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን ተናግረዋል። ህብረተሰቡ በሐሰተኛ የብር ኖት እንዳይታለል ተባለ። የአዲስ አበባ ፖሊስ ህብረተሰቡ በሐሰተኛ የብር ኖት እንዳይታለል ማሳሰቢያ የሰጠ ሲሆን በግብይት ወቅት ተገቢውን ጥንቃቄ እንዲያደርግም ጠይቋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ በበዓል ወቅቶች የሚፈጸሙ የተለያዩ የማጭበርበር ወንጀል ድርጊቶች ከወትሮ የሚጨምሩ በመሆኑ ጥንቃቄ ሊደረግ እንደሚገባ ተናግረዋል። የበዓል ወቅት ላይ የሚደረገው ግብይት ከፍተኛ መሆኑን ተከትሎ የሐሰተኛ ገንዘብ ማጭበርበሮች እንደሚበረክቱ ኃላፊው ጠቁመዋል። በዚህ ወቅት ሐሰተኛ የብር ኖቶችን ከትክክለኛ የብር ኖቶች ጋር በመቀላቀል ወደ ገበያ የማስገባት ልማዶች መኖራቸውንም አንስተዋል። በዓሉ በድምቀት እንዲከበርና ህብረተሰቡ ለተለያዩ የወንጀል ድርጊቶች እንዳይጋለጡ ለመከላከል ፖሊስ በቂ ዝግጅት ማድረጉን ገልጸዋል። ህብረተሰቡም ተገቢውን ጥንቃቄ ማድረግ እንዳለበት አስገንዝበዋል። በዓሉን ምክንያት በማድረግ ያለ አግባብ የዋጋ ጭማሪና ሰው ሰራሽ የምርት እጥረት የሚፈጥሩ ነጋዴዎች ላይ የንግድ ፈቃድ እስከ መሰረዝ የሚደርስ እርምጃ እንደሚወስድባቸው የአዲስ አበባ ከተማ አስተዳደር ንግድ ቢሮ አስታውቋል። የአዲስ አበባ ንግድ ቢሮ የህዝብ ግንኙነት ዳይሬክተር አቶ አሸናፊ ብርሃኑ ለሀገሬ ቲቪ እንደገለጹት የፋሲካ በዓልን ታሳቢ ባደረገ መልኩ የሸቀጦች አቅርቦት ላይ እጥረት እንዳይፈጠር አስቀድሞ ሲሰራ ቆይቷል። ያልተገባ የዋጋ ጭማሪ በሚያደርጉና ምርቶችን በመደበቅ የአቅርቦት እጥረት እንዲፈጠር የሚያደርጉ ነጋዴዎች ላይ ሱቃቸውን ከማ ሸግ የንግድ ፍቃድ እስከ መሰረዝ የሚደርስ እርምጃ እንደሚወሰድባቸው አስጠንቅቀዋል። በተጨማሪም የትኛውም ነጋዴ የሚያቀርባቸውን ምርቶች የዋጋ ዝርዝር በግልጽ የሚታይ ቦታ ላይ መለጠፍ እንዳለበትና በዝርዝሩ ላይ ከተገለጸው ላይ ጨምሮ መሸጥም የተከለከለ መሆኑን ተናግረዋል። በቂ የምርት አቅርቦትን በመፍጠር እንዲሁም የህገወጥ የንግድ እንቅስቃሴዎችን በመቆጣጠር የተረጋጋ ገበያ እንዲኖር የሚያስችሉ ተግባራት ላይ በትኩረት እየተሰራ መሆኑን የገለጹት ኃላፊው በከተማዋ 210 የእሁድ ገበያዎች፣ አራት የገበያ ማዕከላት፣ 15 ባዛሮች፣ አምስት የቆ ከቁም እንስሳት ማዕከላት እንዲሁም በቂ አትክልትና ፍራፍሬ ምርቶች የተዘጋጁ መሆኑን ተናግረዋል። አልሻባብ የሶማሊያን ቁልፍ ከተማ ተቆጣጠረ። የአልሻባብ ተዋጊዎች በማዕከላዊ ሶማሊያ የምትገኘውን አደን ያባል የተባለች ቁልፍ ከተማ መያዛቸው ተነግሯል። አደን ያባል ከተማ ከሞቃዲሾ 245 ኪሎ ሜትር ርቃ የምትገኝ ሲሆን ከተማዋ አልሻባብ ላይ ለሚፈጸሙ ጥቃቶች እንደመነሻ ሆና ስታገለግል ነበር። በተጨማሪም ከዋና ከተማዋ ሞቃዲሾ በ50 ኪሎ ሜትር ርቀት ውስጥ ያሉ ቦታዎችን መያዙን ተከትሎ የሞቃዲሾ ነዋሪዎች የቡድኑ ጥቃት ሰለባ እንዳይሆኑ ተሰግቷል። የሶማሊያ ጦር አመራሮች አልሻባብ አንድ ከተማ ያዘ ማለት ከ ጥገኛ ተሽለዋል ማለት አይደለም፣ ያሉ ሲሆን ከሰዓታት ውጊያ በኋላ ታክቲካዊ ማፈግፈግ አድርገናል ብለዋል። ከቅርብ ጊዜ ወዲህ አልሸባብ በሞቃዲሾ እና በሌሎች የአገሪቱ አካባቢዎችም ጥቃቶችን መፈጸሙን ሲቀጥል አንዳንድ ከተማዎችንም የተቆጣጠረ መሆኑን የዘገበው ሮይተርስ ነው። በአሜሪካና ቻይና መካከል በተካረረው የታሪፍ ጦርነት ሳቢያ የዓለም አቀፉ የንግድ እንቅስቃሴ ሊያሽቆለቁል ይችላል ሲል የዓለም ንግድ ድርጅት አስጠነቀቀ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየተከተሉት ያሉት የታሪፍ ፖሊሲና እየጨመረ የመጣው የቻይና የአጸፋ ምላሽ የዓለም አቀፍ የንግድ መጠንን በ2026 በ02 በመቶ ሊቀንስ እንደሚችል ድርጅቱ ተንቢዋል። የንግድ መጠን ማሽቆልቆሉ በተለይም በሰሜን አሜሪካ ጎልቶ የሚታይ ይሆናል ያለው የዓለም አቀፉ የንግድ ፎረም በበኩሉ በዚህ ዓመት መጨረሻ የወጪ ንግድ በ126 በመቶ እንዲሁም የገቢ ንግድ መጠን በ96 በ በመቶ ይቀንሳል ተብሎ እንደሚጠበቅ ገልጿል። ትራምፕ በቀጣይም የታሪፍ ጭማሪያቸውን በዚሁ የሚቀጥሉ ከሆነ የሸቀጦች ግብይት በአንድ ነጥብ 5 በመቶ እንደሚቀንስም ድርጅቱ በሪፖርቱ ማመላከቱን አፍሪካ ኒውስ ዘግቧል። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሶም የፕሬዝዳንት ዶናልድ ትራምፕን ታሪፍ በመቃወም ክስ መመሥረታቸውን ይፋ አድርገዋል። የግዛቲቱ አስተዳዳሪ ክሱን የመሰረቱት በሰሜናዊ ካሊፎርኒያ አካባቢ የሚገኘው የአሜሪካ ፍርድ ቤት ነው ተብሏል። ከዚህ በፊት በአነስተኛ ንግድ ላይ የተሰማሩ እንዲሁም የሲቪል መብቶች እንዲከበሩ የሚሟገቱ ቡድኖች በተመሳሳይ የትራምፕን እርምጃ በመቃወም ክስ መስርተዋል። ዶናልድ ትራምፕ በበኩላቸው በዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ የተመሰረተውን የግዛቲቱን ክስ ተቃውመውታል። ከጥር ወር ጀምሮ በዶናልድ ትራምፕ ላይ 15 ክሶችን የመሰረተችው የካሊፎርኒያ ግዛት አሁን ደግሞ በአብዛኛው የዓለም ሀገራት ሀገራት ላይ 10 በመቶ እና በቻይና ላይ ደግሞ 145 በመቶ የተጣለውን ታሪፍ ተቃውማ ክስ በመመስረት የመጀመሪያዋ ሆናለች። ታሪፉ በዓለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከረው ኋይት ሃውስ የቀረበበትን ክስ ውድቅ አድርጎ የአሜሪካን ኢንዱስትሪዎችን እየጎዳ ያለውን ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱን እንደሚቀጥል አስታውቋል።